እስራኤልና ኢራን በወታደራዊ አቅም ምን ያህል ተመጣጣኝ ናቸው? በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገራት የሉም ብባል ማጋነን አይሆንም። በዚህም የተነሳ ሁለቱ አገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ስጥር ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረገጽ እንድትጠፋ እንደምሹ በይፋ ከመናገር አልፎ በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ላማዎችን ባለስልጣናትንና ሳይንቲስቶችን አድብታ ስታጠቃ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህም መካከል የፊልስጤሙ ሐማስ፣ የሊባኖሱ ሄዝቦላ፣ የየሜኑ ሁቲ ቡድኖች በራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ አገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከራን የሚያገኙ ይነገራል ድኖቹ ባሉባቸው አገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ዓላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃት አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትለው ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎች ተገድሎ ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤል እና የድሮን ጥቃቶችን ስፈጽም በጸፋው እስራኤል የቡድኑ ይዞታዎች በአውሮፕላኖች ስታጠቃ ቆይታለች። ከእነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በአገሪቱ ባለሥልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጥነ ሰፊ የሚሳይልና የድሮን ጥቃቶች በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃ እስራኤል ደግሞ ከኢራን ጋር የሚገናኙ ዕላማዎችን ስትመታ በቀጥታ ከመጋጨት ተቆጥቦ ነበር። ከቅርብ ጊዜ ወዲህ ግን ሁለቱ አገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ማን ወታደራዊ የበላይነት አለው? ሚዲያ ሁለቱ አገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅሟል። ነገር ግን አገራቱ ከዚህም በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፉ የስትራቴጂክ ጥናት ተቋም አይኤስኤስ እስራኤልንና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችንና ዘዴዎችን ተጠቅመዋል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችንም የአገሪቱን ወታደራዊ አቅም ለማወቅ ጥናቶች አድርጓል። ነገር ግን ትክክለኛ አሃዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም ፒአርአይኦ ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም አይኤስኤስ መረጃ በዓለም ዙሪያ ያሉ አገራት ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወስድ ይችላል። ተቋሙ እንደምለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በአይኤስኤስ መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የቴክኖሎጂ የበላይነት የአይኤስኤስ አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ዕላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጄቶች መካከልም ረጅም ርቀት ተጉዞ ጥቃት የሚፈጽሙት ኤፍ 15 አውሮፕላኖች እጅግ ዘመናዊዎች። ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጪ የሚጓዙ ሲሆን ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ የ1960ዎቹ ስሪቶችን ጨምሮ ኤፍ 4፣ ኤፍ 5 እና ኤፍ 14 የጦር አውሮፕላኖች እንዳሏት አይአይኤስኤስ ገልጸዋል። የኦስሎ የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው፣ ምክንያቱም አውሮፕላኖቹን መለወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። የሚሳኤል ጥቃት መከላከያዎች አይሬን ዶምና አሮ የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ልባሉ ይችላሉ። የምስራኤሎች ኢንጂኔሮች የሆኑት ኤዙ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የምሳኤሎች ኢንጂነር የሆኑት ኡዚ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የምሳኤል መከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ በፊት በኢራን የተተኮሱትን ምሳኤሎችንና ድሮኖች አይሬንዶምና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ስሉ ለሚዲያ ተናግረዋል። የጥቃት መከላከያዎቹ ምሳይሎችን በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ ነው የተሰማኝ። መከላከያዎቹ የአጭር ርቀት የምሳይል ጥቃቶችን የሚያመክኑ ሲሆኑ እነሱን የመስል ሌላ ዘዴ የለም። ኢራን ከእስራኤል ምን ያህል ትርቃለች? እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለው መጽሔት አርታይ ቲም ሪፕሌይ ለሚዲያ ሲናገር ኢራን እስራኤልን ለማጥቃት ዋነኛው መሳሪያዋ ምሳኤል ነው። ለዚህም ኢራን የምታካሄደው የምሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለያየ አቅም ያለው መሆኑ ይነገራል። ከአሜሪካ ማይክራዊስ ጄኔራል ኬኔት ማኬንዚ በአውሮፓውያኑ 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ምሳኤሎች አሏት። ሲኤስአይኤስ ምሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሱ አልፋ ለበርካታ ሀገራት ምሳኤሎችን ሽጣለች። የኢራን ምሳኤልና ድሮኖች። ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የምሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን ያጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ ያውላለች። የየመን ሁቲዎች በሳውዲ አረቢያ ላይ የተከሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ከርቀት መግታት። ቲም ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደሮች የምደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይል እና ውጤታማ ተወንጫፍ የጦር መሳሪያዎቿ የበላይነት ይሰጣታል። ስለዚህም ኢራን ውስጥ የሚገኙ ዕላማዎች ላይ የአየር ጥቃት የመፈጸም ብቃት አቅም ጨምሮም እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ዕላማዋ የኢራን ባለሥልጣናትን መግደልንና የነዳጅ ተቋማትን ማውደም ሊሆን ይችላል ይላል። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህ የፍልስፍናቸው አካል ሲሆን በዚህም ከባድ ጉዳትን በማድረስ ጠላጣቸው እስራኤል ላይ እጁን ከማንሳቱ በፊት ሁለት ጊዜ እንዲያስብ የማድረግ አላማ አለው። ቀደም ሲልም እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት ተገድለዋል። በቅርቡም ሶሪያ ውስጥ የሚገኘውን የኢራን ቆንስላ በማጥቃት በርካታ ወታደራዊ መኮንኖችን ገድላለች። ምንም እንኳን እስራኤል ለጥቃቱ ኃላፊነቱን ባትወስድም ኢራን ጥቃት እንድትፈጽም ምክንያት ሆኗል። የዛሬው ጥቃት ላይ ደግሞም የኢራን ከፍተኛ አመራር ሳይንቲስትን ጨምሮ ግድያ ላይ እስራኤል በዋናነት ጥቃት መፈጻም ተከትሎ የኢራን መንግስት ዋና መግለጫ ያዘን ማውጣቱ የሚታወቅ ነው። የባህር ኃይል አይአይኤስኤስ እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ ስልሳ የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉት የየመን ሁቲ ታጣቂዎች በደም ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። የበይነ መረብ ጥቃት። በበይነ መረብ ወይም ሳይበር በኩል ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት በፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጽር ያላት የመከላከያ ሥርዓት ዘመናዊ ቴክኖሎጂን የምጠቀመው በዝቅተኛ ደረጃ ነው። ስለዚህ በእስራኤል ላይ የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የእስራኤል መንግስት ብሔራዊ የሳይበር ክፍል በአገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት ኢራንና በሊባኖሱ ታጣቂ ቡድን ህዝቦላ መካከል ያለው ትብብር ጨምሯል ብለዋል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶ በሶስት ወራት ጊዜ ውስጥ ብቻ 3380 የበይነ መረብ ጥቃቶች መፈጸማቸውን ዘግበዋል። በራን በኩል ደግሞ የአገሪቱ ስብል መከላከያ ድርጅት ኃላፊ ብርጋዴር ጄኔራል ጎላምሬዛ ጃላሊ እንዳሉት በቅርቡ በኢራን ምክር ቤታዊ ምርጫ ከመደረጉ በአንድ ወር ቀደም ብሎ ሁለት መቶ የሚደርሱ የሳይበር ጥቃቶችን ማክሸፋቸውን ገልጾ ነበር። ባለፉት ታኅሳስ በኢራን ላይ በተፈጸመው የበይነ መረብ ጥቃት በመላው አገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥሟቸው እንደነበር የነዳጅ ሚኒስትሩ ጃቫድ ኦውጂ ተናግረዋል። እስራኤል ኢራንን እንዴት ትበቀላታለች? በእስራኤል ጎረቤት ሀገራት ውስጥ የሚገኙት ኢራን የምደገፉት ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን፣ በምላሹ እነሱን ዕላማ ልታደርጋቸው ትችላለች። የመካከለኛው ምስራቅ የመከላከያ ባለሙያው ጄሬሚ ቢኔ እንደሚያምኑት እስራኤል አጸፋ ለመመለስ ከፈለገች ሊባኖስና ሶሪያ ውስጥ የሚገኙ ቦታዎችን የመሳሰሉ በርካታ አማራጮች አሏት። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለውን ስጋት ግን በእኔ ይጠረጥሩታል። ለዚህም ኢራንና እስራኤል የሚጋሩት የየብስ ድንበርም ሆነ በአየር ጠረፍ ስለሌለ ፊት ለፊት የመዋጋት እድል የላቸውም ይላሉ። ስለዚህም ረጅም ርቀት ተወንጫፊ የጦር መሳሪያዎችንና የአየር ጥቃቶችን መጠቀም በሁለቱም በኩል ያሉ ዋነኛው አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉትን የሶሪያን፣ የዮርዳኖስን ወይም የእራቅን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በምስጢር ተልእኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት እድልም አለ። የኢራን ካርድ። የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ታሪክ ሱሌማን ለሚዲያ እንደተናገሩት በሁለቱ ሀገራት መካከል ያለው ግጭት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነትን የሚደግፉ የፓርላማና የካቢኔ አባላት ስላሉ በጠቅላይ ሚኒስትር ቤንያሚን ነታንያሁ ላይ ጫና ሊያስደረው ይችላሉ ይላሉ። እንዲሁም በተለዋዋጩ የእስራኤል ፖለቲካ ውስጥ ኔታንያሁ ፖለቲካዊ መዳከም ባጋጠማቸው ጊዜ የኢራንን ካርድ ሊመዙት ይችላሉ ሲሉም ያስጠነቅቃሉ። የእስራኤሉ ሂብሩ ዩኒቨርሲቲ ባካሄደው የህዝብ አስተያየት መለኪያ ሶስት አራተኛ የሚሆኑ እስራኤላውያን አገራቸው በኢራን ላይ የአጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላት የደህንነት ስምምነት ስለሚጎዳ ይቃውሙታል። የእጅ አዙር ጦርነት። ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርጎ ባያውቁም ሁለቱም ሀገራት ይፋ ያልወጣ ግጭት ሳያካሂዱ ቢቆዩም ዛሬ ግን መጀመሩ በርካቶችን ስጋት ላይ ሊጥል ችሏል። ለዚህም በሌሎች አገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ዕላማ ስታደር ቆይታለች። ወታደራዊውና ፖለቲካዊ ቡድኑ ሄዝቦላ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጅ አዙር እያካሄደ ነው። ኢራንም ሄዝቦላይን እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ ለሚገኘው ሃማስም የምትሰጠው ድጋፍ ተመሳሳይ ነው። መስከረም ሃያ ስድስት ከባድ ጥቃት እስራኤል ላይ የፈጸሙ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶች ሲያስወነጭፍ ቆይቷል። እስራኤልና ምዕራባውያን አገራትም ለሐማስ ጦር መሳሪያ ተተኳሽና ስልጠና የምሰጠው ኢራን ናት ብለው ያምናሉ። በየሜን የሚገኙት የውቲ ታጣቂዎች ሌሎች ኢራንን የእጃዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲዎች በኩልም የምትተኮስባት ሚሳይሎች በኢራን የተሰሩ ናቸው ትላለች። በተጨማሪም በኢራን የሚደገፉ ቡድኖች በራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግሥትን የምትደግፍ ሲሆን በእስራኤል ላይ ለሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውል ይነገራል። ክብራትና ክብራን ዩቱብ አድማጮቼ በዛሬው መሰናዷችን አጠቃላይ አጠር ባለ መልኩ ነው ለእናንተ ይዤላችሁ የመጣሁት። ሚኪ ነኝ ከሚኪታቡር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።